ለየት ያለ ነው ማለት ነው። መጨረሻ ድረስ አብራችሁ ሁሉም፣ ማሻላ ተባረካላ። በጣም አሪፍ አሰራር ነው። አስሬ በግማሽ ሰዓት ሁሉንም ሰርታችሁ ትጨርሳላችሁ ማለት ነው። መሸላ፣ ማሻላ፣ መሻላ። በጣም አሪፍ አሰራር ነው። ሁላችሁም ሞክሩት። ሁላችሁም ጀረብት ማለት ነው። ሁላችሁም ሀገራችንን ሰላም እና ፍቅር ያጣልን።